አርበኝነት ምንድን ነው? ጦር ሜዳ ላይ ብቻ የሚቀራል? ከጦር ሜዳ ባሻገር ያለው አርበኛ ለምሳሌ እስከ መስዋዕትነት የሚደርስ ዋጋን የመክፈል መንገድ የተከተሉ ሁሉ አርበኞች ናቸው። ያን ያበጠውን ሰውነትም እያየ ነበር ኢትዮጵያ እየተሻገረ እንደገና ለመዋጋት መሄድ የነበረውና አንዱ ሐኪም ለብዙዎቹ አባት ይሆናል። ነገር ግን ጣሊያን ድጋሚ ከመጣሽ በኋላ የኢትዮጵያውያን ዝግጅት ምን ይመስል ነበረ ለሀገር ለነጻነት ያለው ቁጣ ያኔም ታይቶ ነበር ምሽግ መቆፈር እንኳ የማይፈልጉ ነበሩ አለ ባልቻ ሳፎን በዚህ በአዶልፍ ፓርለሳክ መጽሐፍ ላይ ከፍተኛ ትንቅንቅ ያካሂዳሉ ከታንኩ ውስጥ ገብተው አውጥተው የሚገሉ ጀግኖች ናቸው አለ በጣም የሚያስገርም እነዚያውን ቀላል ናቸው ወይ ግዙፍ እኮ ናቸው ፍርሃት ሚባል ነገር አልነበረም። በእውነትም ተሸነፉ ለማለት አይቻልም። ዓለም የከለከለውን መርዝ ተጠቅሞ በኢትዮጵያ ላይ በኢትዮጵያ ሰውነት ላይ ሲፈስ በጣም ያሳዝናል። አንዳንድ ጊዜ ስታነበውን ባሁሉ ይመጣል። ሰውነታቸው አብጦ ያን ያበጠውን ሰውነትም እያየ ነበር ኢትዮጵያ እየተሻገረ እንደገና ለመዋጋት መሄድ የነበረውና ይህ የአሸናፊነት ስነልቦና በኢትዮጵያውያን ዘንድ ቁልፉ ምንድን ነው? አሸናፊነት በራሱ አንድ ስነልቦናዊ ስሪት ነው አሸናፊ መሆኑ ነገሮችን የሚያጋጥሙ ነገሮችን እና ልንደርስባቸው ልንሆናቸው የሚገቡ ነገሮችን በሙሉ በስኬት በትጋት በአላማ ቁርጠኝነት በከፍተኛ የአስተሳሰብ ሚዛን ላይ ሆኖ ማሸነፍ መቻል አንድ ስነ ልቡናዊ ውቅረት ነው በራሱ ለዚህ መሰረቱ ግን አንደኛ ትላንትና ከዚህ ከአነሳ ነው ርስ ጋር ከድሮ የነበሩት አባቶች በታሪክ ይዘውት የመጡ ማንነት ለአርበኞች ያሸናፊነት ስነ ልቦና ራሱ ማንነት ነው። የመሸነፍ የመውደቅ ታሪክ ሳይሆን የማሸነፍ ድል የማድረግ ነጻ የመሆን በኩል የመኖር ማንነት ያላቸው የቀደሙት ይዘውት የመጡትን ነገር የማስቀጠል ማንነት ለአርበኞች የማሸነፊያ ስንቅ ሆኖ አገልግሏል። ስለዚህ አንደኛው የትላንት ማንነት ነው። ይሄ አርኪታይፕ የሆነ ስረ መሰረት አለ። ስረ መሰረት ስሩ መሰረቱ ጤነኛ ከሆነ ጽኑ ከሆነ ያን ጽኑ ነገር ማስቀጠል ደግሞ የትውልድ ድርሻ ነው የሚሆን። የትላንትኖች የሰሩትን ሀገርን የመጠበቅ ታሪክን የማስጠበቅ ባህልን፣ ወግን፣ እሴትን፣ ሙሉ ነገርን ሁለንተናዊ ማንነትን የማስጠበቅ ስራ የሰሩትን ነገር ይዞ የመቀጠል ማንነት ስላለ ይሄ ማንነት የአሸናፊነት አንዱ ቁልፍ ሆኖ የሚያገለግል ነው። ሁለተኛው ጽኑ የሆነ አላማ ነው። አላማ ወደ ጦርነት የሚሄድ ሰው አላማው ጠላቱን ማሸነፍ ነው። በጣሊያን እና በኢትዮጵያ ጦርነት በተካሄደበት ጊዜም ከ1928 እስከ 1933 በነበረው በታሪክ ድርሳናቶች ለተጻፈው በመስከረም 21 1928 ጣሊያን ያለምንም አዋጅ ነው ትንኮሳ ያካሄዳችሁ። በመካከሉ የተለያዩ የጦርነት ሂደቶች ነበሩ። የወልወልን ማየት እንችላለን የሰለክላካ ጦርነት የሚባለውን የማይጮው ጦርነት ራሱን ማየት እንችላለን። በእነዚህ ሂደቶች ሁሉ እጅግ ዋጋ ተከፍሏል። ዋጋው ዋጋው ከፍ ያለ ዋጋ ነው። የአዲስ አበባ ጭፍጨፋን ማየት እንችላለን። የደብረ ሊባኖስ መነኮሳትን ሕይወት ማየት እንችላለን። ማሳካሮፍ ደብረ ሊባኖስ ሚል የጻፉልን ኢቫን ካምቤል ማየት እንችላለን። ደማሳካሮፍ አዲስ አበባ የነ ኢቫን ካምቤል መጽሐፍቶች ብዙ ምስክሮቻችን ናቸው። ኢትዮጵያ በነገራችን አርበኝነታችንና የማይሰስት የሆነ ዋጋ ከፋይነታችን ሸለቆዎች፣ ተራሮች፣ ጫካዎች ሁሉ ይናገራሉ። የሶማ በረሃ ዛሬ ምስክር ነው። የአባይ በረሃዎች ዛሬ ምስክሮች ናቸው። የተለያዩ በረሃዎች ስንሄድ ምስክሮች ናቸው። አርበኞቻችን እግሮቻቸው ያረፉበት፣ ደማቸው የነጠበበት ስፍራ ሁሉ ዛሬ ምስክር ሆኖ ይናገራል። ይህን ያደረጉት ከምን ነው ካል ዓላማ ስለነበራቸው ነው። የዓላማ ሰዎች ስለነበሩ ወደ ጦርነት ሲሄዱ ለአርበኝነታቸው የታመኑ ናቸው። በእምነት ሆነው የሚጓዙ ናቸው። ይህን ስናነሳ ይህ የዓላማ ጽናት ደግሞ ምንን ፈጥሯል? ህብረትና አንድነትን አመጥቶላቸዋል። በሃይማኖት አንተ የዚህ ሃይማኖት ነ አንተ የዚህ ሃይማኖት ነ አንተ የዚህ አካባቢ ተወላጅ ነ አንተ የዚህ አካባቢ አንተ የጎጃም ነ አንተ የበጌ ምድር ነ አንተ የወለጋ ነ ተባብለው ብቻ የሚቆሙ ሳይሆን ሁሉን ነገር ሰብስቦ በአንድነት መቆም የሚችሉበትን ዓላማ ስለነበራቸው ይህ አንድነት ደግሞ ህብረት ሆኗል። ይህ ህብረት ደግሞ አሸናፊነትን አመጥቷል። ከዛ በተጨማሪ ግን እምነት ነው በራሱ እምነት በእምነት መኖር መቻል እምነት ምንድን ነው የሚያስተምር? ነፃ መሆንን፣ እኩል መሆንን፣ ለራስ ብቻ ሳይሆን ለሌላው ማሰብን ሀገርን ደግሞ ከነ ድንበሯ ከነ ሀብቷ ከነ ስሪቷ ከነ ቅርሷ መጠበቅን ነው የሚያስተምር እምነቱ። ይህ ዋጋ አለው የዘላለማዊ ህይወቱ እንዳለ ሆኖ በዚህ ስንኖርበት ግን ሰው የሚኖረው በነገራችን በዚህ በምድር ባለው ማንነቱ ላይ መሰረት ሲኖረው ነው መኖር የሚችለው በራሱ። ስለዚህ ሀገር ከሌለ ኑሮ የለም ይላል ጸሐፊ ለዚህ ለዚህ ዘመን በተለይም አንድ የሀገር ባለውለታዎች የተሰኘ መዝገቡ ከፍያለው የተባሉ ጸሐፊ በጻፉት የአርበኞቹን ህይወት በቅጻ እንዳስቀምጠታል እና አንድ እንትን ምንድን ነው ሲያስቀምጡ፣ ውስጥ ላይ አንድ አርበኛ ሀገር ከሌለ ኑሮ የለም፣ ሀገር ከሌለ ኑሮ የለም። እውነት ነው። ኑሯቸው ሀገራቸው ከሆነች ይህንን ማንነታቸውን ሊቀዳጁ የሚችሉት ምን ሲያረጉ ነው? ቆርጠው ሲወጡ ነው። ይህ ቆርጦ መውጣት ከየት ይመጣል? ከእምነታቸው ስሪት ጋር የተገናኘ ነው። እምነት ራሱ አይ ሀገርህ እንዳትገዛ ተነስ የሚለው እኮ አንድ የእምነት ማሳያ ነው። አሸናፊ እንዲሆኑ ያደርጋቸዋል። እምነት ያለው ሰው ሀገሩን ሁልጊዜ ይወዳል፣ እምነቱን ይወዳል። ሃይማኖት፣ ሀገር፣ እናት ብለን የምንጠራቸው ነገሮች የማይለወጡ የማይቀየሩ ናቸው። እነዚህ የማይቀየሩ ከሆነ ለእነዚህ ነገሮች ጸንቶ መቆም አንዱ ነው። እና ይሄ አሸናፊነት እንዲያመጣ አድርጓል። ከዚህ በተጨማሪ ግን የነበራቸው ህብረት ነው። በተለያየ ሁኔታ አርበኞቹ ወደ ጦር ግንባር የሚሄዱበት ንጉሱም በጊዜያቸው ያረጉት አስተዋጽኦ ቅድም ሲነሳ እንደነበረው እያንዳንዱ ባለው ነገር ሁሉ ይሳተፍበት የነበረ አውድ ለአሸናፊነት ምክንያት ሆኗል። የጦር መሳሪያ ሳይለብስ በከተማ የሚኖረው በገዳም የሚኖረው በተለያየ ቀ የሚኖረው ሰው እኮ ረግፏል እኮ። ብዙ ደም እንደ ወንዝ ዥረት ፈሷል። ብዙ አጥንት እንደ አለት ተጋግሮ ተገኝቷል። ይህንን የሚያሳየን ምኑ ነው? አብረው የተዋደቁ አብረው ሊዋደቁም የተነሱ ሰዎች ስለነበሩ ለአሸናፊነት፣ ለተጋድሎ፣ ለአርበኝነት ከፍተኛ የሆነ መሰረት ጥሏል። ባህሉም ጀግንነትን ይሰብካል፣ እምነቱም ሀገርን መጠበቅ ይሰብካል፣ ሰውነቱ ደግሞ አሸናፊነቱን ያላብሳል። ሀገሪቱ ደግሞ ያላት ታሪክ በራሱ የድልነሾች ሀገር ስለሆነች ይህ ማንነት ወደ ምን ያመጣናል? አርበኝነትን በዛን ዘመን እንዲወጡት የማድረግ ስነ ልቦናዊ ስሪትን ፈጥሮላቸዋል፣ የሚል ሀሳቦችን መጋራት ይቻላል። ታምሩ ደለለ በባህር ዳር ዩኒቨርሲቲ የሥነ ልቦና መምህር ነው። እና አንድ ጽሁፍ ልኮልኝ ነበር። የራሱን እይታ ከአባት አርበኞች ጋር በተያያዘ ቀኑን አስታውሶ በሁለት ዘጠኝ ዓመተ ምህረት ከጻፍኩት ብሎ ያነሳው ሀሳብ ነው። እና የሆነች ለጽሁፉ መግቢያ የምትሆን አንድ ግጥም ጽፎ ነበር። ሞታችሁ ለእኛ ህይወት፣ ስቃያችሁ ለእኛ ልማት፣ ውርደታችሁ ለእኛ ክብር እንዲሆን መንፈሳዊ ወኔያችሁ ላስገደዳችሁ ሁሉ እዳችሁን ለመክፈል ባልችልም እዳለብን አምናለሁ ይላል። እዳለብን ብለህ ታምናለህ መሲ? ካለብን እንዴት እንክፈለው? በጣም ከባድ እዳ ና ያለብን። እኔ የአርበኞችን ሁኔታ ስናይ አርበኞች ብቻ አይደሉም ኢትዮጵያን የገነቧትን አባቶቻችን ታሪክ እነላሊበላን የገነቡትን እና አክሱምን ያቆሙትን ፋሲልን፣ ሐረርን የገነቡትን አባቶቻችን ስራና የነሱን እንትን ስናይ ታሪክ ስናይ ትልቅ በርደን አለብን። በዛን ዘመን ላሊበላን የመሰለ ህንጻ በሚገርም ቴክኖሎጂ ተሰርቷል ብለህ አሁን ያን አይነት ቴክኖሎጂ በዚህ ዘመን ካልሆነ በዛን ሰዓት ማይታሰብ። በዛን ዘመን እንደዛ አይነት ስራ ላይ የሰሩ ሰዎች አደራ አለብን። እነዛ እነዛ አርበኞች ናቸው ራሱን የቻሉ አዱዋ ላይ ልጆቻቸውን፣ የሚወዷቸውን ቤተ ዘመዶች፣ ሚስቶቻቸውን ሁሉንም ትተው የከፈሉ ሰዎች መስዋዕትነት ህይወታቸውን የከፈሉ ሰዎች እዳ አለበት። እነዛ እዳዎች ምንድን ነው? እነዛ የተከፈሉት መስዋዕትነቶች ምንድን ናቸው? ለኢትዮጵያ ክብር፣ ለኢትዮጵያ ነጻነት፣ ለባህሏ፣ ለሴቶቿ፣ ለተለያዩ የኢትዮጵያዊ ማንነት ኢትዮጵያ የሚለውን ማንነቷን ለሰሯት ነገሮቿ አይደፈሬነት የተከፈለ መስዋዕትነት። እነዛ እዳዎችን አልከፈልንም። ትምህርት ቤት ላይ በተማሪዎች ላይ የሚሰራ ስራ መኖር ይኖርበታል። መምህራን የኢትዮጵያን እሴቶች በደንብ የተከፈለላትን መስዋዕትነት እየገነቡ ነገ ምን መስራት እንዳለባቸው ኢትዮጵያውያን እያሳዩ ለልጆቻቸው ከትምህርት ቤት ብቻ አይደለም ከቤተሰብ ጀምሮ እነዚህ ሴቶችን የመጠበቅ ኃላፊነትን መሸከም ይኖርብናል። ትውልዱ እዛ ላይ መስራት ያስፈልገዋል። በየማንኛውም መስክ ስንሻገር ታማኝነትን፣ ለሀገር ፍቅርን፣ ለሀገር ክብር መሞትን፣ ነፃነትን ከማንም በላይ አስበልጦ መጠበቅን። ነፃነት በማንኛው ነገራችን ሊገለጽ ይችላል። ነፃነት ለባዕድ አስተሳሰብ ራስን ዝግጁ ለማድረግ ራስን ለሌላ ባህል እንትን አለ። የራስን ባህል ትልቅ ቦታ መስጠት ትልቅ ክብር መስጠት። አሁን ትልቁ አደጋ ውስጥ ያለን የባህል መበረዝ፣ የተለያዩ የምዕራባውያን አስተሳሰብ በውስጣችን በተለይ በጎ ያልሆኑ አስተሳሰቦች ትውልዱን የማበላሸት አዝማሚያዎች ስላሉ እነዛን የማስተካከል እነዛን የመጠበቅ ከእነዛን የማስወገድ እዳ አለብን። አድዋ ላይ የተከፈለ ማጮ ላይ የተከፈለው ሌላም ቦታ ላይ የተከፈለው የአርበኞች እዳ አለብን። አክሱምን ላሊበላን የገነቡ ሰዎች ታላቅ ሰዎቻችን እዳ አለብን። እነዚህን ሁሉ እያሰብን ኢትዮጵያ ገና የተከፈለላትን ያህል ሁናርን ለማሆን ያለችው የሚለውን አስተሳሰብ ሁላችንም በውስጣችን እያሰላሰል ነው፣ ለምትቀጥለውን ኢትዮጵያ ለመገንባት መሄድ ያስፈልጋል። እየተሸረሸረ ያለውን የአንድነት ስሜታችንን መጠበቅ ያስፈልጋል። የሚከፈለውን መስዋዕትነት ከፍለን ኢትዮጵያዊ አማራ ሲነካ ትግሬው ኦሮሞ ሁሉም ሆ ብሎ ተነስቶ አማራን የሚጠብቅበትን ያን አስተሳሰባችን ትግሬ ሲተነካ ሲባላ ኢትዮጵያ በሰሜን ላይ ስትነካ ሆ ብሎ ከሞያሌ እስከ እስከ ምንድን ነው ልበል ከምስራቅ እስከ ምስራቅ ነው የዘመተው ህዝቡ። መቀሌ፣ ማይጨው፣ አድዋ አጥንቱ ይመሰክራል የኢትዮጵያን የተሰባጠረ አጥንት ነው እዛ የሚገኘው። ከጫፍ እስከ ጫፍ ያለው እና እዛ ድረስ መስዋዕትነት ያስከፈለው ይችን ውብ የሆነች ታላቅ የሆነች አገር ለመገንባ ጠብቆ ለማኖር ነው ኢትዮጵያዊነት። ዋጋው እጅግ በጣም የጎላ የገነነ በዓለም ላይ ኢትዮጵያዊ መሆን ልክ የህይወት ዘመን አላማ ተደርጎ እስኪታሰብ ድረስ አንድ ዘመን አንድ ወቅት ዓለምን ገዝቶ የነበረ አስተሳሰብ ኢትዮጵያዊነትን የሚባል እንትን ነበረ እኮ እምነት ራሱ ኢትዮጵያኒዝም የሚሉት እምነት ደቡብ አፍሪካ ከላቲና ውስጥ ያሉ ብላኮች እንደዚህ ኢትዮጵያኒዝም ሚል ቤተ ክርስቲያኖች ሁሉ እስከ መመስረት እምነት እስከ መሆን ድረስ የደረሰች ሀገር ናት። ተራ ሀገር አይደለች። ኢትዮጵያዊ መሆን በዛን ዘመን ያስቀና ነበር፣ ለአፍሪካውያን እጅግ በጣም ትልቅ ኩራት ነበርን እኛ። አፍሪካውያን ሁሉ ከኛ ብዙ ይጠብቃሉ። ባይዘወይ እኛ ስንፍ ገመገም የአፍሪካውያንም አብሮ ሞራል ነው የሚነካው። አይዘው እኛም የነበረን ያን ግሬስ አሳጥተን አጥለን እንደዚህ ስንፍ ገመገም ሳይሆን አፍሪካውያን በእኛ ያዝናሉ። ምክንያቱም እኛ የአፍሪካውያን ሁሉ ምሳሌዎች ነን። እኛ የጥቁር የመላ ጥቁር ሁሉ ምሳሌዎች ነን። እነ ማርክስ ጋር በ ለኢትዮጵያ የነበራቸው ክብር የጥቁር ብላኮች ትልቅ ነው። ኢትዮጵያ የሚባለው ማንነት በዚህ እዚህ ውስጥ ያለው ዩኒቨርስ ውስጥ ያለው ሀብት በሙሉ ሊገዛው አይችልም። በጣም በደምና በሕይወት የተወራረደ ማንነት ነው እና ይህን ማንነት ደግሞ ዛሬም እንዲጠፋ የሚፈልጉ ትናንቱ ቂም ያልበረደላቸውም የምዕራባውያንም አስተሳሰብ አለ። አፍሪካን ለመግዛት እስካሁን ድረስ አስተሳሰቦች አሉ። ያን አስተሳሰብ በኢትዮጵያ ሞራል ውድቀት ውስጥ ነው ለመፈጸም የሚፈልጉት። ኢትዮጵያ መስዋዕትነት እንድትከፍል ይፈልጋሉ። ምክንያቱም የአፍሪካ ማንነት የአፍሪካ ኩራት ያለው ኢትዮጵያ ነው ብሎ ያምናሉ። የኢትዮጵያን የሚተማመኑበትን ይህን አንድነት የነጻነት ኩራታቸውን፣ ክብራቸውን መንካት አፍሪካን በቀላሉም አሁንም በእጃዙር ቅኝ ግዛት ውስጥ ማስገባት እንችላለን የሚል አስተሳሰብ ስላላቸው ያን የመስፈር ስራ በስውር እየተሰራ ይገኛል። ያን የመጠበቅ የአባቶቻችን አደራ አለብን። እኛ ኢትዮጵያዊነት ዝም ብሎ የመጣ ማንነት አይደለም። በየቤቱ አንኳ በየቤቱ አንዳንድ ቢያንስ በትንሹ አንዳንድ ህይወት ተከፍሎበታል። የጸናችው ምድሯ ተከልሎ በዙሪያዋ እንደዚህ አሰፍስፈው የእነ እንግሊዝ፣ የፈረንሳይ፣ ጣሊያን ቅኝ ገዢዎች በዙሪያዋ ሲኖሩ እኮ አንድ ሰው አንድ እርምጃ ገብቶ መግዛት አልቻለም። እንደ እንትን እንደ ነብር እንደ አንበሳ የሚፈሩ የነበሩ ዜጎች ነው ያሉና በዕዳዎቻችንን ሁላችንም መፈጸም ያስፈልገናል። አቤ ጉበኛ በያኔ መስዋዕትነት የከፈሉ ጀግኖችን ታሪክ ለምሳሌ በራሱ ጽፎ ሞቷል። ለምሳሌ በእዳ ነው የተከፈለውን ማንነት ዛሬ ለትውልዱ ማስተላለፍ ማስነበብ መቻል የደራሲነት አንዱ ትርጉም ነው። በፊልሞቻችን፣ በድርሰት ስራዎቻችን የአባቶቻችን ገድል ትናንትና የተከፈለው እንደነበረ ዛሬ ድረስ እንዳይበርድ ስሜቱ እንዳይቀዘቅዝ የማድረግ ኃላፊነቶችን መፈጸም መስራት የኛ ኃላፊነት ይሆናል ማለት ነው። ትምህርት ቤት ያን ስራ መስራት እንዳለብን ሁሉ ማለት ነው። የአባቶቻችን አደራ አሁንም በሕክምናውም ዘርፍ እንደዚሁ ሊቀጥል ይገባል። ኢትዮጵያን ብዙ አርበኛ የሆኑ የሕክምናው ዘርፍ ተመራማሪዎች ነበሩ። የነዛም ሀሳብ የነዛም አርበኝነት እዳ አለብን። እሱንም ማሳደግ ያስፈልገናል ማለት ነው። ከዚህ አንጻር እያየን ኢትዮጵያዊነትን ዛሬም ነገም ኢትዮጵያዊ ማንነት ጎልቶ ክብሩ አሸብርቆ እንዲታይ ማድረግ የአባቶቻችን ደም አለብን። ያ ነገር ያን እዳ ማንከፍል ከሆነ አጥንታቸው ይወጋናል፣ በተለያየ መንገድ ህይወታችንን ያበላሸዋል የሚል ሀሳብ አለ። ነገር ግን ከዚህ በላይ መሲ እንዳልከው መገኘት ነበረብን። አሁንም እንደዛ ከአድዋ እስከ ማይጮ በነበሩ ጊዜያቶች ኢትዮጵያ በገጠማት ጊዜ አርባ ዓመታት ተኝተንበት ነበር ማለት ይቻላልና በብዙ ነገሮች አልተዘጋጀንም። ሀገር እንደ ሀገር ማድረግ የሚገባት ነገር ማድረግ አልቻለች የሚለው ሀሳብ ነው እያነሳን ያለን። መትጋት አለብን ሙሉዬ። የምንከፍለው ወዳለብን ካለብን ምን እንክፈል። ስለ ትላንትና አርበኞች ስንነጋገር ኢትዮጵያን የጠበቁ ልልናዋን ያስጠበቁ የተዋደቁላት የሞቱላት ለሀገራቸው ዋጋ የከፈሉላት ካሉ እነሱ የወደቁት ለምንድን ነው ስንል ለኛ መኖር ነው። እኛ ዛሬ የደረስነው እነሱ በወደቁት መውደቅ በከፈሉት ዋጋ ነው። የወደቁት መውደቅ ሲባል ለአሸናፊነታቸው ነው። ለአላማቸው ለአላማቸው ሲሉ ወድቀዋል። ወደ ጦር ግንባር ሄደው ወድቀዋል። እነሱ እየወደቁ እኛን እንድንወርዳቸው ከሆነ አላማቸውን አሳክተዋል። ምክንያቱም ለኛ መቆም ነው እነሱ የወደቁት። ይህ ከሆነ? እዳም አለብን፣ አደራም አለብን። አደራ ነው የሚሰጡን። ቅድም እንዳነሳ ነው በጦር ግንባር ላለው ሰው ወኔ የሚሆን። ገና ሲጓዝ ሀሳብ ሲሰጡት እንዳትገዙ እንዳትገዙ የሚሉ ውግዘትን ሲሰሙ እኮ አደራ ተቀብለዋል ከአባቶቻቸው። እነሱ የተቀበሉትን አደራ ደግሞ ለእኛ አስረክበዋል እንድንጠብቅ ምንጠብቅበት መንገድ ሊለያይ ይችላል። አርበኝነታቸው ምንወጣበት መንገድ ሊለያይ ይችላል። ለምሳሌ በእምነታቸው እየታመኑ በሕይወታቸው እየተጉ ለአላማቸው እየጸኑ ከመቆማቸው የተነሳ ድል አድራጊዎች ናቸው። ለቆሙለት አላማም ፍጻሜ ድረስ ስኬት ድረስ የደረሱበትን መንገድም እናያለን። በዛው ልክ ደግሞ ቢያንስ የታገሉለት ነገር አለ። ጸጋዬ በሰቆቃው ጴጥሮስ ምን ይላል? ሰቆቃው ጴጥሮስን ራሱ የዚህን ዘመን ክስተት የሚያሳይ ነው። የአቡነ ጴጥሮስን ተጋድሎ የሚያሳይ ነው። ምን ነው? እመብርሃን ኢትዮጵያን ረሳሻት፣ ቀኝ እጅሽን ነሳሻት፣ ያላንች እኮ ማንም የላት እያለ ሰፊውን ድርሰት ይቀጥላል። በእምነታቸው የታመኑ ናቸው። በዚህ ውስጥ የአቡነ ጴጥሮስ ህይወት ይታያል። ደግሞ በዘመኑ አቡነ ጴጥሮስ ራሱ ይማጸኗት የነበረ ቅድስት ድንግል ማርያምን ያሳያል። እዛ ውጭ ደግሞ በእምነት የጸናቸው ሀገር መሆኗን ያሳያል። ይሄ ጽናታቸው አርበኝነታቸውን ያጸና ስለሆነ ከዚህ ህይወት ብዙ አደራ አለብን። እኛ ምንወጣው እኛ ምንወጣው ምን በማድረግ? የመጀመሪያው ባስተሳሰብ መድረስ ያለብንን የሳቢ መጠን ማሳደግ ነው። ስለ ሀገራችን ማወቅ አንዱ ነገር ነው። ታሪኳን፣ የነበራትን ማንነት፣ የነበራትን ሁኔታ ኢትዮጵያ ታሪክ ያላት ሀገር ናት። ህዝቦቿም ታሪክ ሰርተው ያለፉ ሀገሮች ህዝብ ናቸው። ስለዚህ አደራችን የምንወጣበትን መንገድ የመጀመሪያው ስለ አርበኛው ከሆነ አርበኞቿ ማን ናቸው፣ ምን ሰርተው አለፉ ሚል ነው። እንዲሁ አሁን ሀሳብ ስናነሳ ምኮ ስለ ትናንትና አርበኞች፣ ስለ ደጃች ሀይሉ ከበደ፣ ስለ አርበኛ በላይ ዘለቀ፣ ስለ ሌሎችም ታላላቅ ድንቆች ለኢትዮጵያ ስለቆሙ ስለተዋደቁት ስናነሳ እኮ እነሱን ዝም ብለን ትተን የሆነች ሀገር አስመስለን አይደለም ማውራት የሚጠበቅብን፣ ማወቅ እሚ ያለብን ምን ሆኖ ነው እዚህ ያደረሱን፣ እኔ ለመቆሜ እኔ ለመኖሬ እንዲህ ለመሆኔ ማን ነው የሞተልኝ ብሎ ማሰብ መቻል አለበት። ስለዚህ ወደ ኋላ ሄዶ የሀገሩን ታሪክ የሀገሩን ማንነት የአርበኛውን ነገር ማወቅ አንዱ ትልቁ አደራ ነው። ጥበብን፣ እምነትን፣ ማስተዋልን፣ እውቀትን፣ እኩልነትን፣ ፍትህን እንዲሁም ሰውነትን ይዞ ለሰውነት በመቆም ወደ ቀጣይ ለትውልድ እንድትተላለፍ ማድረግ ትልቁ ነው፣ ግን አደራችን ከዚህ ጋር የሚገናኝ ነው። በተጨማሪነት ደግሞ አደራችን የምንወጣበት በዘመን ላይ ለደረስንበት መልካም አጋጣሚ ሁሉ በመጠቀም ነው። ለምሳሌ አሁን ያለንበት ዘመን በጣም ብዙ ዓለም አቀፍ የሆኑ ለውጦች አሉበት። ብዙ ዓለም አቀፍ ቴክኖሎጂ ያለበት ነው። አንድ የተማረ ሰው የተማረ ተምሬያለሁ ብሎ የሚያስብ ሰው ለተማረበት ሙያ ተገዥ ሆኖ ለትውልድ የሚተርፍ ስራ መስራት፣ ይህ አርበኝነት ነው። አደራን መከመንትን ማለት ነው። ትላንት የተዋደቁት የዛሬውን ጠቢብ ሰው ለመፍጠር ነው። የዛሬውን ተመራማሪ የዛሬውን አርቆ አሳቢ ሰው ለመፍጠር ነው። አርቆ አሳቢው ምን ሊፈጥር ይችላል? አዳዲስ ቴክኖሎጂ ሊፈጥር ይችላል። ሰዎችን ሊረዳ ይችላል። እምነቱን ሊያጸና ይችላል። ሀገሩን ሊጠብቅ ይችላል። እነዚህ ሁሉ የአደራችን መወጫ መንገዶች ናቸው። በአጠቃላይ ስናጠቃለው ግን ሀሳባችን ትላንት የሰሩት ነገር እጅግ ከፍ ያለ እንደሆነ መረዳት ትልቅ ነገር ነው። ዝም ብሎ የመጣ ዝም ብሎ የመጣ ታሪክ ዝም ብሎ የቆመ ታሪክ የጸና ማንነት ሳይሆን ዛሬ በዓለም አደባባይ ላይ ቆመን ኢትዮጵያዊ ነኝ ብለን ለመናገራችን በሰንደቃቸው እየተጠቀለሉ የወደቁ አሉ። ሰንደቃቸው ጋር ተጣብቀው የወደቁ ስንት አባቶች አሉ፣ ስንት እናቶች አሉ። ሴቶቹም በጣም እንዳንረሳቸው፣ ሴቶቹ ተጋድሎ የፈጸሙ ስንቶች ናቸው። የልዕልት ሮማን ወርቅን ማንሳት ይቻላል። የነገሥታት ቤተሰብ ግን ደግሞ በትግሉን በማፋፋ የሚታወቁ አርበኝነትን በመፈጸም የሚታወቁ ሴቶች እናገኛለን። በጣም ትልልቅ ግዙፋን መውለድና ጀግኖችን መፍጠር እናትነት የሚያሰኛቸው ሲሆን በዛው ደግሞ በአርበኝነት ውሏቸው ደግሞ አርበኛነትን የተቀዳጁ ኢትዮጵያውያን እናገኛለን። ከጥንት የንግስታት ልጆች ነን ብለው በዛሬ ማንነታቸው ላይ እየጸኑና እና እየኮሩ የተፋለሙ ስንት ሰዎችን እናገኛለን። የነዚህን እናቶች የነዚህን የታላላቅ ጀግኖች አባቶችን ማንነት ምንወጣው እና አደራ ምንወጣው እኛ ባለንበት ቁመና ውስጥ ዘመንን መስራት በምንችለው ሁኔታ መስራት ነው። አሁን ምን ይፈልጋል? መንኮራኩር መፍጠር ሊሆን ይችላል፣ ሶፍትዌር ማምረት ሊሆን አለም አለምን መቀየር አለምን መቀየር ሲባል የኛን ማንነት እያጠፋን አዲስ ነገር እየፈጠርን አዲስ ሆነን መቀጠል መቻል ማለት አይደለም የትላንት ማንነት አለን የትላንት ማንነታችን እያጸናን ሳናጠፋው መቀጠል ያለበትን መሆን ያለበትን በስነ ስርዓት እያስተካከልን እየተጠቀምንበት ወደ ነገ መሻገር መቻል የዛሬ የዘመን ትውልድ አንዱ ትልቁ አደራ እንዲሁም የሊወጣው የሚገባ ስራ ነው ያው ማወጃ አይቻልም። ግን አደራው ይሄ እንደሆነ ማስተዋል ይገባናል። ውድ ጊዜያችሁን ተጠቅማችሁ እኔ ጋ ስላሳልፋችሁ አመሰግናችኋለሁ። በእውነት እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን የአርበኞችን ቀን ምክንያት በማድረግ በቅዳሜ አቦል ዝግጅታችን አሸናፊነት ሥነ ልቦና በኢትዮጵያውያን ዘንድ ምን ይመስላል የሚለውን ሀሳብ ነበር ያነሳ ነው። ለመላው ኢትዮጵያውያን እንኳን ለአርበኞች ቀን በሰላም አደረሳችሁ ማለትን እንወዳለን። ዝግጅታችን ይመስል ነበር እያስተናገድኳችሁ፣ መንገሻ አዲሴ ከካሜራ ባለሙያዎቻችን አብርሃም ንደግና ና አንባቸው ደሳሌን ጋር በጋራ በመሆን እንግዶችም እንዲሁ ከሙሉ አዳም ና መሲ ጋር ቆይታ አደረግን። ሳምንት ሌሎች ዝግጅቶችን ወደ እናንተ ይዘን እንቀርባለን። እስከ ሳምንት ግን በያላችሁበት ሰላም ሆኑልን፣ ጤና ይስጥልኝ።